ውድ ተመልካቾች በቅድሚያ ቢኒ በሕይወት በመኖሩ ተደሰታችሁ፣ በሞዱ ላይክ ሳታደርጉ ይህንን እንዳታልፉ ማለት ነው። ቢኒ እንግዲህ ትላንትና እንደ አቤል እንዳገተውና እንደገደለው ነበር የተሰማው። ሁሉም የተረዱት እንደሞተ ነበር። ሆኖም ግን በሕይወት ዛሬ ተገንቶ ፖሊሶች ደርሰውለታል ማለት ነው። አለመገኘቱ በጣም ደስ ብሎናል። እናንተም እንግዲህ በላይክ ጀምሩት። እንዳያችሁት እንግዲህ ቢኒያም እንግዲህ ከጀርባው የመታው አቤል እንደሆነ ነግረናችሁ ነበር። ሆኖም ግን ያው በጥርጣሬ ተጠርጥሮ ያፌት ወደ እስር ቤት ሄዶ ነበር። በዚህም ብቻ ሳይሆን እሱን እንግዲህ አሳልፎ ሰጥቶ ስለነበረ የአሁኑ መርማሪዎች እንግዲህ በገንዘብ የማይገዙ መሆናቸውን ተጠቅሶ ነበር። ሆኖም ግን ያፌት ሲጠየቅ ቢኒያም ቢኒያም ማን ነው? እኔ ብዙ ቢኒያሞች ነው የማውቀው እያለ ነበር ለፖሊሶች ኮራ ብሎ ሲናገር የነበረው ማለት ነው። ከዛ በኋላ እሱ መሆኑ ቢገልጹትም በፍጹም እሱን እኔ ምንም ገና ከያፌት ጋር ተጣላ ብላችሁ ከሆነ በፍጹም ምንም ያደረግኩት ነገር የለኝም። ስም አለው እንግዲህ መርማሪው ከፍ ያልክበትን ዝቅ ማለት አይቀርም፣ የወጣህበት መናዱ አይቀርም፣ አንድ ቀን ትወድቃለህና ራስህን አዘጋጅ ሲል ነበር። እኔ ያፌት ነኝ እያለ ነበር ሲጎራ የነበረው ማለት ነው። ከፈለጋችሁ እኔ አመጣላችኋለሁ፣ ከሞተ እንኳ ከመሬቱ ቆፍሬ ሬሳውን ያመጣላችኋለሁ ሲላቸው፣ እኛ የምንፈልገው ከነ ህይወቱ እንድታመጣልን ነው ሲሉት፣ እሺ እንሞክራለን ነበር ያለው። ስለዚህ ኤፍራታም ከቤት ገብተው ያፌትን ሲወስዱት፣ ለምንድን ነው ልከተል ብትለውም በፍጹም አትከተኝኔ ንግስት፣ አሁን መለሳለሁኝ እያለ ነበር ሄዶ። ሆኖም ግን ተመርምሮ ተመርምሮ ምንም ነገር ሳይደርስበት እንግዲህ ወደ ቤት ሲመለስ፣ ለዳግም ነበር ተደውሎ። እንዳያችሁት የቢኒ መሞትን የነገረው አቤል ራሱ ነበረ። ከዛም እንግዲህ ገነትም አልሰማችም ነበረ። ገነትም ልቤ የተጨነቀ ነው የሆነ ነገር ይሰማኛል ብላ ለናታልም ነግራው ነበረ። ረንዱ ሄ ያፌት የሆነ ነገር በደረሰበት ስትል እንግዲህ ውህት የልጅሽ ባል ስለሆነ ብዙ ባንነጋገሲያ በፍጹም አንተን ነው እሷ የምታፈቅረው የምትወደው እያለችውም ነበረ እሷም ሊውሊትም ትም እየተቅበጠበጠች እንግዲህ ሁለመናዋ እየወጣባት ትገኛለች። ጽዮንም በቃ ሞቷል ብላ ውስጥ የሆን አሳምና ተጨናንቃ ሬሳ ፍለጋ ነበር ወንዝ ለወንዝ እና ከቤዛ ጋር ስትዞር የነበረው። ሰላም የቻናል የተከታታዮች እንደምናላችሁ፣ ሰላማችሁ በያላችሁበት ይብዛልኝ። ለቻና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ደውል ምልክቷን መጫን አትርሱ። እንግዲህ ነባሮቹም እንደምታበረታቱኝ ከልብ ነው ማመሰግናችሁ። ሐረግ ቀጣይ ፓርት ይዘንላችሁ መጥተናል። እንግዲህ ሐረግ በጣም አሳዛኝ ክፍል ነው ያለው እንግዲህ የቢኒ ጉዳይ ቢኒ በጣም ሁላችንም ልባችን ተሰብሮ ነበር። ዛሬ ግን በህይወት ስለተገኘ በጣም ተደሰተናል። ፖሊሶቹም ደርሰው እንግዲህ አስጥለውታል ማለት ነው። አቤል እንግዲህ ከወደ ላይ እየተላከ መልክት የያዘ ይመስላል። እኔ እንደ ራሴ እንደምገምተው አቤል ከነ የናታል የፍቅረኛዋ እናት ጋር አብሮ እየሰራ ይመስለኛል። ስለዚህ እሷ ትሆናለች ይህን ያስደረገችው የሚል እኔ ጥርጣሬ አለኝ እንጂ ብቻውን አቤል አንድ ኃይሉን ይዞ ይህንን በቢኒያም የዚህን አይነት ድርጊት ይፈጽማል ብዬ አላስብም። ሆኖም ግን አሁን እንግዲህ ናታልም የራሱ የሆኑ ግሩፖችን፣ ቦዲጋርዶችን እያዘጋጀ ጀነውእና እና እነሱንም አሰማርቶ ነበረ። ጽዮን ራሱ ከሰማች በኋላ ሕክምና እንዳልሄደች ቤት እንደተቀመጠች ነው። ለምን ሕክምና አትሄድም ብላ ቤዛ እንኳ ስጠይቀው አይሆንም፣ እዛ እህቴን መጠቀሚያ ያረጉብኛል አንቺ አታቂም ወይ ባለፈው ኮሎሊትን ይዘና ስንሄድ እጇን ቆርጦ የሰደዷት ሰዎች ሲከታተሉን ነበረ። ስለዚህ እህቴን አሳልፌ አልሰጥም ነበር ያላትና እንግዲህ አጅሪት ደግሞ የማያስችላት እጇ ተቆርጦ እንኳ ተቀምጣለች። ሉሊት እንግዲህ ለገነት ደውላ የቢንያምን መሞት ያበሰረቻት እሷ ነበረች እና ገንዬ በቁሟ ደንግጣ ወደቀች። ዳግም ሲመጣ እናቱም ተዘግራ መሬት ላይ ያገኛት እማዬ ብሎ ይድረሱልኝ ብሎ እርዬ እያለ ከዛ እንግዲህ ናታልም ደግሞ አልደውልም ገነት ካጠገቡ ካለች ትሰማለች እያለ ነበር ሲጨነቅ የነበረው ናታልም ደውሎ ገነት እንደሰማች የነገራት ሰው ማን እንደሆነ እንዳልታወቀ ሲነግረው እንዴት ማን ነገራት እያለ ነበር ናቲም እንግዲያስ መጥቼ ሀኪም ቤት ወስዳት አለሁኝ እሷንም አትሄድም ማለትህ ያለችው እዚህ ጋ ነበር ቤዛ ከዛ በኋላ እንግዲህ ጽዮን ተጠራጥራ ሎሊት ናት የምትናገራት ገነትን እውነት የውለሽ የተናገርሽው አንቺ ከሆንሽ አሳይሻለሁ፣ እገልሻለሁ። እንዲያውም ከቢንያም ጀርባ ያለሽው አንቺም ከሆንሽ አሳይሻለሁ እያለ በጣም ስትጮባት፣ ኧረ አሁን ምንድን ነው ያለችው ገነት። ገነት የነገርሻት አንቺ ነሽ ነው ያለችኝ፣ ከዛ ደግሞ ከቢንያም ጀርባ አለችኝ እያለች ትጨናነቅ ነበር እና ጽዮንም እኔ አልችልም፣ እሱን ቢያንስ ሬሳውን አግኝቼ ማወቅ ያለብኝ፣ ጎድቸዋለሁኝ ፍቅሩ ልትሆን ቀምቸዋለሁኝ ብዙ ነገር አድርገዋለሁኝ እያለች በጣም እየተጸጸጠች እንግዲህ ለወንድሟና ለቤዛ እየተናገረች ነበረ የሚያፈቅሩትን ሰው ነው እንደዚህ የሚደረግ አንተ ለዛ ነው የተጎድሃው ብላ ቤዛም ስጠይቀው እኔ እኮ ለኤፍራታ አልጠላኋትም ይባንተ አርግ ብያ በውስጤ በፍጹም የፍቅር ጥላቻ የለኝም ያፈቀረ ሰው አይጠላም እያለ ነበር ሲነግራት የነበረው ከዛም በኋላ ኤፍራታ እንግዲህ ሁሉም ስልክ አላነሳላት ሲሉ ወደ ዳግም ነበር የደወለችው ዳግም ዳግም አንስቶ አልሰማሽም እንዴ ያፌታ ኮ ታስሯ ሲላት፣ ታሰረ እንዴ ነበር ያለችው። እና ይው እናቴ ኮ ቢኒያምን ጠፍቶ ተገሎ እናቴ ሰምታ ታማብኛለ ሲላት በቃ መቻህን ነው እያስታመምክ ያለኸው እመጣልህ አለሁ አለችው እና ደስ አለው እና ኔ ያለ በአጋጣሚም ናታልም መጣው ሀኪም ቤት ወስዳት አለውስ ብሎ ነበር እሷም ገባች እና ይቅርታ አድርግልኝ ገንዬ እኔ አንቺ ነበርሽ ሁሉን ነገር የምታመላክችኝ አሁን ግን ባዶሁኝ አለሁኝ የሚመራኝ ሰው አጥቻለሁኝ እያለች እንግዲህ ከተናገረች በኋላ ስማት ቁጭ ብላ ግን ጌት ናታል ይገባል ናታል ሲመጣ እንግዲህ ናታልን ስታይ ደግሞ እሷም በቃ ለመሄድ ስትቸኩል እሱ ምን የስመጣ ነው ወይ የምትሄጁም? እያላት ነበር። ሆኖም እሱም ከውስጡ ፍቅር እንዳለው እሷን ፍቅር እንዳለባት ይተዋወቁ ነበር። ሆኖም ግን በአንዱ ተመልሼ እመጣለሁ አልቆይም ስትል ወጣች። ናታልም እንግዲህ አይዞች ገኝዬ ብሎ ካጽናና በኋላ ቤዛ እና ጽዮን ደግሞ በፍጹም እዚህ ቤት አልቀመጥም ሄጄ መፈለግ አለብኝ ብለው በየወንዙ በየምናምኑ እየፈላለጉት ነበር። ሲፈልጉ የነበረው ሬሳን እንጂ እሱ በሕይወት ይኖራል ብለው አላሰቡም ነበር። ግን ሆኖም ግን አቤል እንግዲህ አግቶ እያሰቃየው ተገንቷል። ግን አቤል የፈለገ ቢሆን ፊቱን ገልጾ አሳይቶታል። ቢኒ ቢኒ እንግዲህ አንድ ነገር ያደርገኛው የሚታወቅብኝ ብሎ ስለፈራ ነበረ እየተያየ እየተሳሳቀ የነበረው ። ከዛም እንግዲህ ፖሊሶች ገብተው እንግዲህ አቤልም ተይዟል፣ እነሱንም አድነውታል ማለት ነው። በጣም ደስ ይላል። ስለዚህ ውድ ተመልካቾች የሐረግ ድራማ በጣም አሁን አሳዛኝና የሚያጓጓ ፓርቲ እየደረሰ ነው ያለ ነው። በዚህ ምክንያት እንግዲህ ኤፍራታም ቤት ሂዳ ቢኒ ምንድን ያደረግከው ንገረኝ ስትለው ቢኒ ማን ነው ደግሞ? ምንሽ ነው ደግሞ ሲሏል እሱ እኮ ገነት እናቴ ናት፣ ዳግም ወንድሜ ነው እሱም አጎቴ ነው እና እሱም ባይሆን ደግሞ ለናታል በጣም ቅርብ ወዳጁ ነው። ስለዚህ በቤተሰቦቼ እያደረግ ከሆነ እኔ ኤፍራታ አልታገስህም ስትለው አርፈሽ ብትቀመጭ ይሻል ይሻል። እኔ አንቺ አሁን ምን እንደሆን እንደሆን ግራ እየገባኝ ነው ነበር ያላት። እኔ ያሳይሃለሁኝ እንግዲማ በቤተሰቦችን ላስጨርስ ሳይሆን የገባሁት ቤተሰቦችን ላድን መስሎኝ ነበር ከአንተ የገባሁት ብላ በሀያል ቃል ነበር የተናገረችው። ከዛ ወይኔ ያፌት የሴት መጫዋቻ ሆንኩኝ። እሷ እንደዚህ ፊት ለፊት ፊትን እያሳየኋት ስለሆነ ነው የልብ ልብ የሚሰማት። ኤፍራታ አርፈሽ ብትቀመጭ ይሻልሻል የሚል ዛቻ ነበር ያሳረፈባት። እሷም ደግሞ በፍጹም እያለች ተናዳለች፣ ተበሳጭታለች። ለምን እሱ ለማዳን ብላ እንጂ ያፌትን እንፈልገው አይደለም የገባችሁ። አሁን ደግሞ ያፌት ደግሞ እሱ እንዳልሆነ ቢንያምን ያገተዋል እና ማን ይሆን ከጀርባችን ከእኛ በላይ ደግሞ የሚከታተለን እያለ ታሪኩ ጋር እያወራ ነበር። ማጥናት ይኖርብናል፣ አጥንተናል። ሴት እንኳ አይደለችም ወንድ ሆኖ ተገኝቷል። ግን እየደረስንበት እንሄዳለን ሲል ነበር ታሪኩም የነገረው። ናታል ግን በጣም ተበሳጭቶ ነበር፣ ተናዶ ነበር። እንዴት እንደዚህ ነገር ይሰራል እያለ በጣም ተቆጭቶ ነበረ ሆኖም ግን የመጨረሻው ግን ቢኒያም በህይወት ኑሮ ስላየነው ብቻ ሁላችንም ደስ ብሎናል። ጽዮን ግን ቢኒ እኔ በእኔ በጣም አዝኖብኛል፣ ልቡን ሰብሬዋለሁ እያለች ያለፈውን ለምድን ያልደወልሽልኝ እያለ ቤት ውስጥ ሆኖ ያናግራት የነበረውን ነገር እያስታወሰች ጸጸት ሁኖባታል። አሁን ግን እውነት በህይወት መኖሩን ስትሰማ፣ አሁን በከባድ ህመም ላይ የሚገኙት ጽዮንና ገነት ናቸው። ገነትም ራሷን ስታወድቃለች። የቢኒያም ነገር በጣም አለውሽ የሚላት ከዳግም አባት ቀጥል ያለው እሱ ነበር። አሁን እነሱ በጣም ተጎድተዋል። በተለይ ጽዮንና ገንዬ በጣም ነው የተጎዱት። ይህን ነገር ደግሞ ቀስ በቀስ እንግዲህ ዋናው ቁም ነገሩ አለመሞቱ እንደሆነ ነው እኛ ደስ ያለን። ዳግም ኤፍራታ ሂዳ ስለጠየቀቻቸው በጣም ተደስተዋል። ገኒ የማየሽ ትፈልገና የተወዳነ የጊዜ ጉዳይ ነው። ቀስ በቀስ ወደኛ ትመጣልናለች። የማያየሽ አሁን አሁን እያመነች መታለች። ትንሽ ጊዜ ሰጡኝ። የእናትነትና የወንድምነት መቀበሉ ነገር ትንሽ ሊከብደኝ የቻለ ነው ያላቀራረበኝ የሚል ነበር የተናገረችው። ለእናት ልመታ መጠየቋ ትልቅ ነገር እንደሆነና ወደፊት ደግሞ ሁሉ ነገር ተስተካክሎ አንድ ቤተሰባዊ ሆነን እንደምንኖር ነው እያለ ዳግም ለናት ይነግረው ነበር። ዳግምም አየሽ እናቴ ሁሉ ነገር ለበጎ ነው የምትዪው አባባል ትክክል ነው። አሁን ናያየሁልሽ እያለ ለገኒዬ እየነገራት ነበር። ኤፍራታ ከቤት ከተመለሰ በኋላ እሴ ናታል ይወደኛል አልከዳኝም፣ ከውስጡ ፍቅሩ እንዳለ እያየሁት ነው እያለች በፈገግታ ተሞልታ ነበር። ያፌት ግን እኔ ነኝ ለዚህ የልብ ልብ ሰጥቼ ያፌት መጫወቻ የሆንኩት፣ እንዴት ይቺ ሴት ልጅ ትጫወትብኛለች? እያለ በኤፍራታ በጣም እየተበሳጨ እኔ እኮ ያፌት ነኝ፣ ምን ነክቶኝ ነው? ምን ሁኜ ነው? እያለ የልብ ልብ ሰጥቼ እኮ ራሴን ኳስ ናኩኝ እያለ እየተናደደ ነው። ከዚህ በኋላ ኤፍራታን አላምናትም። አንድ ነገር ባደርግ ያለ ነገር አውጥታ የምትመረጃ የምትሰጥብኝ ከዚህ በኋላ መጠንቀቅ አለብኝ እያለ ያፌትም ኤፍራታን መፍራት ጀምሯል። አሁን ናታልም የራሱ የሆኑትን ሰዎች ስላሰማራ አቤልን እጅ ከፍንጅ ይዘው እንግዲህ እያመጡለታል። የአፌትም ይሄንን መስማት ሲጀምር ለራሱ መፍራቱ አይቀርም። አቤል እንዴት ከኔ በላይ ሆኖ ሰው ማገት ቻለ? ማን ኃይል አለው? ለማን እየሰራ ነው የሚለው እያሳሰበው ነው። ቀጣይ ለእኔ ምን ያስፈራኝ የለም ወይ? እኔንስ የማገት ጉዳይ ይካሄድብኝ ይሆናል እያለ አሁን ደግሞ መርማሪዎች ሁሉ አዳዲስ ስለሆኑበት የአፌትም ትንሽ ጭንቀት በጭንቀት ተሞልቷል። ስለዚህ አቤል የዋጋውን አግኝቷል ከዚህ በኋላ ምንም ነገር ሳይሆን በመውጣቱ ሁላችንም ደስተኛ ነን። ያፌትም የእጁ ማገኘት አለበት። በእርግጥ ተይዞ በአንድ ቀን የወጣው እንዴት ተወጣህም እየተባለ እየተገረሙ ነው። እንደውም መደበቅም ፈልጎ ነበር በአደባባይ መጥተው ተከተለን ብለው ፖሊሶቹ አስገድደውበት ስለሄዱ እና ኤፍራታም ስለሰማችበት እንጂ። እና ውድ ተከታታዮቼ በጣም የሚገርም ነው። ያም ሆነ ቢኒ ሰላም መሆኑ ነው እኛ አሁን ደስ ያለን። ቀጣይ ደግሞ ምን ይፈጠራል የሚለውን አብረን የምንከታተል ይሆናል። እናንተም ከኛ ጋር ሆናችሁ ጊዜያችሁን ሰውታችሁ ስለምትከታተሉን ከልብ ከልብ ነው የምናመሰግነው። ስለዚህ ቀጣይ ምን ይመጣል የሚለውን አብረን እንከታተላል። እኛም ከስር ከስር እየተከታተልን እናቀርብላችኋል። እናንተም ላይክ ሸር ማድረጋችሁን አትርሱ። የዛሬው ቪዲዮ በዚህ ተጠናቋል።